የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት ብሎ እንቅስቃሴ ከጀመረ ዛሬ ላይ አንድ አመት አልፎታል። አንድ አመት ከጥቂት ወራት ሆኖታል። ይሄ ወደ ይዘት ብለን የጀመርነው አጠቃላይ የለውጥ ስራ መነሻው ኢቢሲ ውስጥ ከተጀመረው አጠቃላይ የሚዲያው የሪፎርም ስራ ጋር የተያዘ ነው። ይሄ እንግዲህ ቀደም ባለው ጊዜ እኛ ሚዲያ ውስጥ የሰራን የኖርን ሰዎች በጣም እንደ ትልቅ እድል የምንቆጥረው ከዚህ በፊት ሆኖ በማያውቅ መንገድ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚዲያው ልዩ ትኩረት በመስጠት ሁላችንም የሚያኮራን ከተለያዩ የአፍሪካ ሀገራትም ሲመጡ ኮርተውበት የሚሄዱት ከተለያዩ ዓለማት ከትልልቆቹ ሚዲያዎች ጭምር ስልጠና ለመስጠት ለልምድ ልውውጥም ለተለያዩ የቢዝነስ ስራዎች ጭምር ሲመጡ አፍሪካ ውስጥ እንደዚህ አይነት የሚዲያ ኮምፕሌክስ አለ ወይ ብለው የሚደነቁበትን ኢንፍራስትራክቸር እንዲገነባ አድርገዋል። ይሄ ኢንፍራስትራክቸር እንዲገነባ ማድረግ ብቻ ሳይሆን፣ እዚህ ኢቢሲ በተገኙበት ጊዜም ኢቢሲ የራሱን ድምፅ መፍጠር አለበት፣ ፓን አፍሪካኒስት ሚዲያ መሆን አለበት የሚል ትልቅ አደራ ለባለሙያዎቹም ለአመራሮቹም ሰጥተው ነው የሄዱት። እንግዲህ ከዛ በኋላ ነው ወደ ይዘት የሚለው አጠቃላይ የለውጥ እንቅስቃሴ ውስጥ የገባ ነው። ትልቁ ኮንቴነር ተሰርቷል። ኮንቴነሩን የሚሞላ ሀሳብ መፍጠር አለብን ብለን ከአንድ አመት በላይ ጥናቶችን እያደረግን አንዳንድ የበሰሉ ፎርማቶችን ደግሞ ለአድማጭ ተመልካቾቻችን እያደረስን ሰፊ ስራ ስንሰራ ቆይተናል። በዚህ ረገድ ካየው እንግዲህ በስድስቱም የቴሌቪዥን ቻናሎቻችን በሶስቱም ሬዲዮ ጣቢያዎቻችን በኤፍኤም አዲስ ዘጠና ሰባት ነጥብ አንድ በኢትዮጵያ ሬዲዮ በብቸኛው የከተማችን የውጭ ቋንቋዎች የሚያሰራጨው በኤፍኤም ዋኖ ፎር እንደዚሁ ሰፋፊ ስራዎችን ስንሰራ ቆይተናል። ከዛ ባሻገር ጊዜው የሚጠይቀው የዲጂታል ሚዲያው ላይ ደግሞ እንዲሁ ኢቢሲ ዶት ስትሪም ብለን በትልቁ እንቅስቃሴ እያደረግን ነው እየሰራን ያለነው። ከ ሀምሳ በላይ ፕላትፎርሞች አሉ። በተለይ በዲጂታል ሚዲያው ኢቢሲ ዶት ስትሪም ውስጥ ማለት ነው። ስለዚህ የነዚህ ሁሉ ድምር ውጤቶች ብዙ አዳዲስ ሀሳቦችን፣ ብዙ አይነት የማቅረቢያ ፕላትፎርሞችን ፈጥረን ለአድማጭ ተመልካቹ በሰፊው እየደረስን ያለ ነው። በዚህ ሂደት ውስጥ ትልልቅ ሀሳቦች አሉ። በኢትዮጵያ የሚዲያ ኢንዱስትሪ ውስጥ አዲስ ሊባሉ የሚችሉ ስራዎችን እየሰራን ያለ ነው። ከእነዚህ ውስጥ አንዱ እኛ እንደ ሰው ነው የምናየው፣ እንደ ልጅ ነው የምናየው። የእሑድ ቤት ኦልሞስት አንድ አመት ያህል ጥናቱም ዝግጅቱም ፈጅቶብናል። ለባለሙያውም ለአመራሩም በስራው ሂደት ውስጥ ለተሳተፉ ሰዎች በሙሉ የሚፈትን አዲስ ሀሳብ የሞከርንበት አዲስ ሀሳብ ይዘን ለመምጣት ዝግጅት ያደረግንበት በየጊዜውም ቴስት እያደረግ ነው። ትንሽ ከሌሎች ስራዎቻችን ያቆየ ነው። ትልቅ ፎርማት ነው። ስለዚህ እሑድ ቤት በአንድ ዓመት ውስጥ የነበረ ሀሳብ ነው። ዛሬ ደግሞ በውስጡ ያሉ ሰዎች የሚያወሩት፣ የሚጫወቱት፣ የሚናገሩበት እና ምናየው የምንዳስሰው ትልቅ የመዝናኛ ሾው ሆኖ ተወልዷል ማለት ነው። እሑድ ቤት ቤተሰብ ነው። እሑድ ቤት ሀገር ነው። እሑድ ቤት የእያንዳንዳችን የኢትዮጵያውያን መልክ ነው። ውስጡ ያሉትን ሴግመንቶችን ብትመለከታቸው በእያንዳንዱ ሴግመንት ውስጥ ትዝታችንን የምናይበት የትዝታችን መልክ ነው ማለት እንችላለን። ውስጡ ኢቢሲ ክላሲክ አለ። በኢቢሲ ክላሲክ ላለፉት ዘጠና ስልሳ ሀያ አምስት ዓመታት በሬዲዮ በቴሌቪዥን የነበረንን እና በተለይ ደግሞ ከዲጂታል ሚዲያውም ጋር ተያይዞ ኢቢሲ ውስጥ ያለ ትዝታችንን የምንመለከትበት ነው። ኢቢሲ የሀገር መልክ ነው። ሀገራቸውን ትተው ለረዥም ዘመናት ውጭ ሀገር የቆዩ ሰዎች ሄሎ ኢትዮጵያ ብለን እናገኛቸዋለን። የጠፉ ብለን የምናስባቸውን ሰዎች እዚህ እሑድ ቤት ከፋሚሊው ጋር ከቤተሰቡ ጋር የሚጫወቱበት ነው። በሌላም አነጋገር ዚያራ የምንለውም ደግሞ ከኛ ከኢትዮጵያውያን ስነ ልቦና ጋር የተሳሰረ ሴግመንትም ውስጡ አለ። እንግዲህ እንደምታውቀው ኢትዮጵያውያን አንዱ አንዱን የመጠየቅ በችግርም በደስታም በሀዘንም ጊዜ ሁሉ የእያንዳንዳችን ልምምድ ነው ማለት ነው። ከልጅነት እስከ እውቀት ድረስ የምናደርገው ልምምድ ነው። ስለዚህ የእሑድ ቤተሰብ ዚያራ ብሎ በኢትዮጵያ አጠቃላይ እንቅስቃሴ ውስጥ ዋጋ ያላቸው ፋይዳ ያላቸውን ትልልቅ ስራ የሰሩ ሰዎችን የምንጠይቅበት ሴግመንት አለን። ሌሎችም በጣም በርካታ ሴግመንቶች ናቸው ውስጡ ያሉት። መላ ኢትዮጵያን የምንመለከትበት የሀገር መንገዳችን ነው እሑድ ቤት። ከእሑድ ቤት ተነስተን የእሑድ ቤት ፋሚሊ ወይም ቤተሰብ በመላ ኢትዮጵያ ኢትዮጵያውያን ሊያዩት ይገባል ብለን የለየናቸውን ጉዳዮች በተለያዩ ከተሞችና በገጠር አካባቢ ጭምር እየሄድን የምናሳይበት ነው፣ እዩልኝ የምንለው ሴግመንት አለው ውስጥ ላይ። ብዙ አይነት ታለንት ነው ያለው እዚህ ሀገር እንደምታውቀው በጣም ብዙ አይነት፣ ይህንን ታለንት ለማውጣት ይህን ታለንት አውጥቶ በኢትዮጵያ የኢንተርቴንመንት ኢንዱስትሪ ውስጥ ዋጋ ያለው ስራ ለመስራት እና ሂደቱ ላይ ያሉ ተጽእኖ ያላቸው ሰዎች ደግሞ ወደ ገበያው እንዲመጡ ከአድማጭ ተመልካቹ ጋር እንዲገናኙ ለማድረግ የሚያስፈልግ እዩልኝ ብለን ደግሞ ለየት ያሉ ነገሮችን ለአድማጭ ተመልካቹ የምናቀርብበት ፎርማት አለን። እዚሁ እሁድ ቤት ውስጥ የእሁድ ቤት እልፍኝ አለ። ይህ እልፍኝ እያንዳንዳችን ቤት ውስጥ በማህበራዊ መስተጋብራችን ሰዎችን ጠርተን በጋራ የሚያዝናኑን ጉዳዮች ላይ ምንዝናናበት ማለት ነው። ማህበራዊ ክዋኔያችን የምናደርግበት የቤታችን አንዱ መልክ ነው ይሄ። ስለዚህ የእሁድ ቤት እልፍኝ ብለን በሰየምነው ውስጥ የተለያዩ የኪነ ጥበብ ስራዎች ይቀርባሉ። የተለያዩ ታለንቶች ይቀርባሉ፣ ለቤተሰቡ ይቀርባሉ። ስለዚህ አጠቃላይ ፍልስፍናውን ካየ ነው እሁድ ቤት በኢትዮጵያ የቴሌቪዥን የመዝናኛ ኢንዱስትሪ ውስጥ አዲስ አይነት ሀሳብ ነው፣ አዲስ አይነት አቀራረብ ነው። ምናልባት ወደፊት ዘርፉ ላይ ያለን ሰዎች ይህንን ፕሮግራም የሚከታተሉ ውጭ ያሉ እኛ ውስጥ ያሉ ባለሙያዎችም ጭምር በጣም ብዙ ሊጽፉበት፣ ሊያጠኑት የሚችሉት የሲትኮም ሆስቲንግ አይነት አቀራረብ ያለው የአንድ ፋሚሊ መልክ የሆነ ግን የዛ ፋሚሊ መልክ ደግሞ የኢትዮጵያ መልክ የሆነ ሰው እሁድ ቤቱ ቁጭ ብሎ ስለ ስለ ስለ ቤተሰብ ጥየቃ ወይም ራሱ ቤተሰብ ውስጥ ያለውን ጉዳይ የሚመክርበት የሚያወጋበት ከወዳጅ ዘመድ ጋር የሚጠያየቅበት ነው ሁድ ቀን ማለት በዛ ሁድ ቀን ውስጥ ያንን መልኩን በቴሌቪዥን የሚያይበት አዲስ አይነት አቀራረብ ነው። ዋዛ ፈዛዛ ያልበዛበት፣ በቁም ነገር የታጀበ ግን ደግሞ የሚያዝናና አዲስ አይነት የቴሌቪዥን ሾው ነው። ይሄን ሾው እኛ ብዙ ደክመንበታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘጠና ዓመት ያስቆጠረ በጣም ትልቅ ተቋም ነው። አንድ ክፍለ ዘመን ማለት ነው። ይሄ ምናልባት በታሪክ ብትመለከተው የአንዳንድ ሀገራት እድሜ ማለት ነው። ስለዚህ ይሄንን እድሜ ያለው ተቋም ብዙ ውጣ ውረድ አልፎ ዛሬ ላይ ሪፎርም መደረግ አለበት ብለን በሰፊው እየሰራና ያለነው። ዜና ቻናላችን አለ፣ አፋን ኦሮሞ ቻናል አለ፣ ቋንቋዎች ቻናል የምንለው አለ፣ ሬዲዮዎቻችንም አሉ። ከነዛ ሌላ አይነት መልክ ያለው ጥርስ ያለው የሚስቅ ግን ደግሞ የሚያስቀው ነገር ሀሳብ ያለበት ቁም ነገር ያለበት የኢትዮጵያን መልክ በመዝናኛ ደግሞ የምንመለከትበት ሾው ሆኖ ተወልዷል ማለት ነው። እንግዲህ ከመጀመሪያ ጀምሮ ዛሬ ላይ ደርሰን የእኛን ዝግጅት አጠናቀን ስራውን ወደ ተመልካች የምናደርስበት ዋዜማ ላይ ሆንን ስንነጋገር ሂደቱ እንዳልኩ አንድ ዓመት ጊዜ ፈጀ ነው። በዚህ አንድ ዓመት ጊዜ ውስጥ ብዙ አይነት አማራጭ ባለበት የዲጂታል ዓለም ውስጥ ተመልካቹን ሊስብ የሚችል ተመልካቹን ሊይዝ የሚችል ለተመልካቹም የሚመጥን የእኛንም ክብር የሚመጥን የመዝናኛ ሾው መስራት በጣም ብዙ ጥረት ይጠይቃል። በጣም ብዙ ማሰብ ይጠይቃል። በጣም ብዙ መውጣት መውረድ ይጠይቃል። በዛ ምክንያት የመዝናኛ ቻናላችን ላይ ያለው አጠቃላይ ፕሮግራም ድክመትና ጥንካሬውን የመፈተሽ ረዥም ስራን የሰራ ነው። ድክመቱን ከለየን በኋላ የያዝናቸውን ጥንካሬዎች ይዘን እናስቀጥላለን ያልናቸውንም ከለየን በኋላ አዲስ ነገር ምን እናምጣ የሚለው ሀሳቡን የመውለድ ሂደት በውስጥ አቅም የሰራ ነው። በራሳችን ባለሙያዎች የሰራ ነው። ግን ደግሞ ረዥም ጊዜ ያደከመን፣ ብዙ ያከራከረን፣ ብዙ የጻፍንበት፣ ብዙ የቀደድንበት አይነት ሂደት ነው ያሳለፍ ነው። መጨረሻ ላይ ወረቀት ላይ ሀሳቡ ከተወለደ በኋላ እሑድ ቤት ላይ ከተወለደ በኋላ እንዴት አድርገን የት እንስራው የሚለውም እንደዚሁ አዲስ አይነት ነው። በኢቢሲም የሌለ አይነት ልምምድ ነው። ሌሎች ጣቢያዎች ላይም እንደዚሁ በሀገራችን ብዙ ያልተለመደ አይነት ነው። ፊልም ስንሰራ ልናረገው እንችላለን ግን፣ ተከታታይነት ላለው ሳምንታዊ የቴሌቪዥን ሾው ራሱን የቻለ ለሀሳቡ ቤት ተሰርቶለታል። ይሄ የምታየው ያለንበት ቤት ማለት ነው። ይሄም የአመራሩን ቁርጠኝነት ያየንበት ነው። የባለሙያን ቁርጠኝነት ያየንበት ነው። ከዛ ቤቱንም ከሰራም በኋላ ውስጡ ያለውን ነገር ለማሟላት በጣም ብዙ ፈታኝ ነገሮች አሉ። ይሄንን ሰርተን እነማን ደግሞ ፕሬዘንት ያድርጉት እነማን ፕሮዲዩስ ያርጉት ማን ዳይሬክት ያርገው ማን ቴክኒካል ስራው ላይ ይሳተፍ የሚለውም ራሱን የቻለ የቻለ በጣም አድካሚ ስራ ነው ያለው። ብዙ ጭቅጭቅ አለው። ብዙ ድካም አለው። ብዙ ምሽቶችን ያለ እንቅልፍ የማሳለፍ ሂደት ነበረው። በተለይ ደግሞ ዋናውን ሾው እዚህ ቤት ውስጥ በምንቀርጽበት ጊዜ ጠዋት አንድ ሰዓት ላይ ጀምሮው ባለሙያዎቻችን ሲቀርጹ ሲሰሩ ውለው ሌሊቱን አድረው በሚቀጥለው ቀን አጋማሽ ላይ ስራቸውን የሚያጠናቅቁበት አይነት ትጋት ነው የነበረው። ስለዚህ አይንን እንቅልፍን ከአይን ላይ ያሸነፈ ስራ ነው ማለት ነው። ይሄ ምንድነው? በጣም ኢንተርናላይዝ ስላደረጉትና ስለወደዱት አዲስ ነገር ስለሆነ ቀረጻ፣ እድሜ ልካቸውን ሁሉ ስራቸው ለሆኑ ሰዎች መጽሐፍ፣ እድሜ ልካቸውን ሁሉ ስራቸው ለሆኑ ሰዎች ታለንት ፐርፎርም የሚያደርጉት ምታያቸው ሆስቶቻችን ሁሌ የሚሰሩት ስራ የሆነበትን ሁኔታ የቀየረና ትልቅ ብርታት የወለደው ስራ ነው። ሂደቱ ረዥም ነው። እንደ ተቋም ብዙ የተማርንበት ነው። በጣም የሚያስደንቅ አይነት ቲም ስፕሪት ተፈጥሯል። ኢቢሲ ውስጥ ያልነበረ ነው የሚሉት። እኔ እንግዲህ ኢቢሲ ውስጥ የኖርኩት አንድ ዓመት ከምናምን ስለሆነ የነበሩት የሚነግሩን፣ ግን ኢቢሲ ውስጥ ያልነበረ አይነት ትልቅ በጋራ የመስራት ሀሳብን ወደ ተግባር የመቀየር ትልቅ ጥረት የታየበት የባለሙያዎች ትልቅ ትጋት የታየበት ሂደት ነው። ያ እንደ ተቋም ያኮራናል። ለሌሎች ስራዎቻችንም ትልቅ እርሾ ሊሆን የሚችል ነው። ኢቢሲ ወደ ይዘት ብለን ስራ ከጀመርን በኋላ በጣም ከሚያኮሩኝ ስራዎች ውስጥ አንዱ በተለይ መድረክ አጥተው ግን ደግሞ ችሎታው ኖሯቸው ችሎታውን በትምህርት በተፈጥሮ ያላቸው ለጥበብ ራሳቸውን ያዘጋጁ በጣም በርካታ እልፍ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን አብዛኛው ነገር እንግዲህ አዲስ አበባ ላይ ስለሆነ ያለው ያንን መድረክ አጥተው መብራት ሲገባቸው ግን ያልበሩ ሻማዎች ብዙ ናቸው። ስለዚህ ይህንን እናውቃለን እኛ ሌጋሲውም አለ ላለፉት ሀ አምስት አመታት፣ የኢትዮጵያን አይዶል ብዙ ሰርቷል። በዛ ምክንያት ዛሬ ላይ በጣም ውድ የሚባሉ ትልልቅ የሚባሉ የሀገራችን አርቲስቶች የተነሱት ከኢትዮጵያን አይዶል ነው የተነሱት። ይሄ ሌጋሲው ነው እናውቃለን። ወደ ይዘት ብለን ስንነሳም ምንድን ነው ባለፉት ጊዜያት ውስጥ የሰራ ነው እና ያለን ምንድን ነው ያለንና ያልሰራ ነው ያቋረጥ ነው ምንድን ነው የሚለውን ፈትሸን የገባ ነው ስለዚህ የኢትዮጵያን አይዶልን እናሻሽለው ባለበት ብለን ስንነሳ ያንን ሌጋሲውን ነው ከብዙ ዓመታት በኋላ የጀመር ነው። ስለዚህ ጉዞ ጥበብን ፍለጋ ብለን ከሀያ በላይ የሀገራችን ከተሞች ላይ ሄደናል። በዛ ሂደት ውስጥ በየአካባቢው ያሉ ወጣቶች፣ በየአካባቢው ያሉ ኪነጥበብ የሚወዱ ሰዎች፣ ማህበራት፣ አደረጃጀቶች፣ የመንግሥት ተቋማት በጣም በጣም የሚገርም ትብብር ነው ያደረጉልን እኛም እውነት ለመናገር መጀመሪያ ካሰብ ነው በላይ በሄድንባቸው አካባቢዎች ላይ እጅግ በጣም የሚያስደንቁ ወጣቶችን አግኝተናል በጣም የሚያስደንቁ ስለዚህ በዚሁ ከእሑድ ቤት ቀጥሎ ይሄ ጉዞ ጥበብን ፍለጋ ብለን የጀመርነው የኢትዮጵያን አይዶል በክልሎች ከተሞች ላይ ያደረግነው ውድድር የመጀመሪያው ምዕራፍ መተላለፍ ይጀምራል ማለት ነው ከዛ የሚያሸንፉት ደግሞ ተነጥለው ነጥረው ይወጣሉ የተለየ ስልጠና ይሰጣቸዋል ያንን ስልጠና ካደረጉ በኋላ ውድድሩ ሌላ ደረጃ ጨምሮ በጣም የላቀውን ሽልማት ዛሬ አልናገረውም፣ ግን ምናልባትም እስካሁን ድረስ በዚህ አይነት ዘርፍ ከሚደረጉ ሽልማቶች የላቀውን ሽልማት ለመጨረሻው አሸናፊ የምንሸልምበት ውድድር ይጀምራል ማለት ነው። እንግዲህ ትልቁ ነገር ምንድን ነው? ይሄንን ወደ ከሀያ በላይ ከተሞች እንጓዝ ብለን ስንነሳ ኢቢሲ ትልቅ ተቋም ነው። ስለዚህ ለትርፍ የሚሰራ ወይም ደግሞ የሆነ የአየር ሰዓትን ለመሙላት የምንሰራበት ሂደት ሊኖር አይችልም። ማህበራዊ ኃላፊነታችን እንወጣለን ስንል ያንን ለማድረግ የሚያስከፍለው ዋጋ አለ። የፋይናንስ አለ፣ የሰው ኃይሉ ይንቀሳቀሳል፣ ቴክኖሎጂ ይንቀሳቀሳል። በጣም ብዙ አይነት ድካም አለው። ስለዚህ ነገሩን ወደ ሞር ወደ ከበደው ነገር ሂደን ትክክለኛውን እውነተኛውን ነገር ይዘን እንውጣ ብለን የተነሳ ነው ማለት ነው። ሶ አንድ አካባቢ ላይ ያለውን እዚህ ማዕከል ላይ ያለውን ጥበብ ብቻ ኢንተርቴን በማድረግ እውነተኛውን የጥበብ መድረክ ፈጥረናል ብንል ለአድማጩም ለተመልካችም ለኛም ውሸት ነው የሚሆነው። ያ ሊሆን አይችልም። ሙዚቃ ልትሰራት ትችላለህ። የአንድ ሰዓት የሁለት ሰዓት ላይቭ ሾው አድርገህ ልታወዳድር ትችላለህ። መጨረሻ ላይ ልትሸልም ትችላለህ። ግን እውነተኛዎቹ ልጆች መምጫ መንገድ ያጡትን መድረክ ያጡትን ልጆች ግን ማምጣት አይቻልም፣ በዛ መንገድ። ስለዚህ ይሄን ማድረግ የሚችለው ኢቢሲ ነው። ይሄንን ለማድረግ ደግሞ እኛ አስፈላጊውን ውሳኔ መወሰን አለብን ብለን ከቦርድ ጀምሮ እንደ ማኔጅመንት የይዘት ስራዎቻችንን ስንሰራ ሀገራዊ ትርጉም ባላቸው እይታዎች ውስጥ አይተን መሆን አለበት በሚል የሰራ ነው አለ ማለት ነው። ስለዚህ ጅማ አካባቢ ት ሄድ ጅማ ላይ ያለው ብቻ ሳይሆን ከጅማ ወጣ ብሎ ያለው የገጠር ከተሞች ላይ ያሉ ወጣቶች ሁሉ መጥተዋል ባህር ዳር እንደዛ ነው ያጋጥመን ስለዚህ ለነሱ አክሰስ ፈጥረንላቸዋል ያ ታለንታቸው ከታየ በኋላ ቀጥሎ የሚመጡበትን መንገድ ማመቻቸት የራሳቸው ችሎታ ወደዛ ይገፋናል እኛንም ይገፋል ከአድማጭ ከተመልካቹ ውስጥ የጥበብ ጉዳይ የሚገደውን ሰው ይገፈዋል የአካባቢውን አስተዳደር የክልሉን አስተዳደር ይገፈዋል ስለዚህ ነገሩ ቀላል ይሆናል ማለት የመጀመሪያው ከባዱ ነገር ቦታው ላይ መሄዱ ነው ስለዚህ ያንን አድርገነዋል በዛ እውነት ለመናገር በጣም በጣም የተሳካ ስራ ነው የሰራ ነው። አሁን ቁጥሩ መናገር ይቸግረኛል፣ ግን በብዙ ሺህ የሚቆጠሩ ወጣቶች በየከተማው በዚህ ውድድር ላይ እንዲሳተፉ አድርገናል ማለት ነው እና ይሄም እንግዲህ በኢቢሲ የሪፎርም ጉዞ ውስጥ በጣም ትልቅ ዋጋ ያለው አድማጩም ተመልካቹም ደግሞ የሚዝናናበት አይነት ስራ ሆኖ ከእሑድ ቤት ቀጥሎ ያው እሁድ አየር ላይ ይውላል ማለት ነው። እንግዲህ መላ ኢትዮጵያውያን አድማጭ ተመልካቾቻችን የኢቢሲ ቤተሰቦች ሁላችሁም ለብዙ ጊዜ የደከምንበትን ያሰብነውን እና ይህ ሀሳብ ደግሞ ተወልዶ የሀገር መልክ ሆኖ በመዝናኛ መልክ በኢትዮጵያ ቴሌቪዥን የመዝናኛ ቻናል ወደ እናንተ ሊደርስ የመጨረሻውን ዝግጅት አጠናቀናል። እሁድ ቤት ውስጥ ያለው ቤተሰብ ነው። ያ ቤተሰብ በተለያየ እድሜ ክልል ውስጥ የሚገኝ ቤተሰብ ነው። የተለያየ አመለካከት ያለው ቤተሰብ ነው። የተለያየ አይነት ማንነት ያለው ቤተሰብ ነው። በዚህ ሂደት ውስጥ የተለያዩ ጉዳዮችን በመዝናኛ ቅርጽ እያየን ከቤተሰቡ ጋር ሰፋ ያለ ጊዜ ለጊዜው ስንጀምር አራት ሰዓት ያህል ቆይታ ይኖረዋል። በቀጣይ ግን ሌሎች ያሰብናቸውን ነገሮች ድራማዎችን ጨምሮ እነ ፍቅር እስከ መቃብርን፣ ሌሎችንም ስናካትት ጊዜው ከዛም ሰፋ ያለ በአይነቱ ለየት ያለ አዲስ የሆነ አቀራረብም ይዘትም ያለው የመዝናኛ ሾው ነው። ይህንን ፕሮግራማችንን እንድትከታተሉ በአክብሮት እንጋብዛችኋለን። መልካም የመዝናናት ጊዜ ከኢትዮጵያ ቴሌቪዥን የመዝናኛ